እና አመሰግንሻለሁ፣ ስለወለድሽኝ ስላሳደግሽኝ አመሰግናለሁ። ምንም ባላረግልሽም የምትፈልጊው ነገር ሆኖም ይሆን ይችላል። አሩ ነው ሻ አመሰግናለሁ። ስላመንሽ ብይ ሁሉንም አመሰግን ላንቺ ማድረግ እያለብሽ ሳታደርጊ ለልጅሽ ያደረግሽው ነገር አለ። አድርጋለሁ። እሱ ሳይጠግብ እኔ አልበላ፣ በዛው ይባላል። ማቴዎስ ይባላል። አረጋሽ ይባላል። አራባላ ስሜ ሀብታም ይባላል። ለአምሮት ጋሽ ይባላል። ስሜ አሚናቱ ሲል ይባላል። የዛሬው ቪዲዮያችን የሚሆነው ስለ እናቶች ነው። እናንተ ደግሞ እናታችሁን ኮመንት ላይ በአንድ ቃል ግለጿት። ወደ ቪዲዮ ፈቃደኛ ስለሆንሽ አመሰግናለሁ። እንታወቅ እሺ። ሳራ አባላልኝ። አመሰግናለሁ ስለመጣችሁ። እናት ማለት ምን ማለት ነው? እንጃ ማለት የትኛውን ዘጠኝ ወር የተሸከመችበትን ያዘለችን፣ ወይስ እስካሁን ያሰበችልንን የትኛውን ነው? ይገለጻልሽ? እኔ እንጃ። ይከብዳልሽ። አንቺ እናት ነሽ። መሆን አይቀርም በቅርቡ። አዎ። ስለዚህ ፕሮሰስ ላይ ከሁሽ፣ ስሜቱን በትንሽ ታውቂዋለሽ። እናትሽ ለአንቺ ምን ነበረች? ምንድን ናት? ምን አርጋልሻለች? እንጃ ሌላውን ታዩ እና ምንም እንኳን ባታረግ እናት ስለወለደች ብቻ ራሱ የሚከብድ ይመስለኛል። እናትነት መሆን አስበሻል? የአንቺ ሕይወት እዚህ መድረሱ መውለዷ ራሱ ለአንቺ እንጃ፣ አሮ ነው እናት ስለሆነች ብቻ በቂ ነው ብዬ ነው አስበው። እናት ያላረገችልኝ ነገር አለ ብዬ አላስብም። በቃ መደወሏ ብቻ ለእኔ ከረንትሊ በጣም ከእናትነት በላይ ነው። እናት አለኝ ማለት እራሱ በጣም ትልቅ ነገር ነው። እንዴት ነው ያሳደገች። ያው እንደምታይኝ እናቴ ናታ። እናቴ ልጅ ስትወልደኝ ገና የእሷን ደም ገባት ደም መንፈስም ሁሉን ነገር ሰጠችኝ። ከዛም በኋላም የሰጠችኝን ነገር እንዳይቀየር በስነ ስርዓት አሳድጋኛለች አስተምራኛል። ላይክ እሷ ብቻ ባትሆነም ይህን ሁሉ ነገር ያደረገችው ግን ያው እናት ስለሆነች መጀመሪያ እሷን ነው የምጠሪው። እንጃ ቢከብድ ይመስለኛል። ያደረግችን ነገር ያለ አይመስለኝም። ላይክ እስካሁን ህይወቴ የፈለገ እናት እኔ እንጃ እስክትሞች ድረስ ምንም ማታደረግልሽ ነገር አለ ማማከር ራሱ ከእናት የምጠበቂው ነገር ነው። ክፋትሽን አታስብም ሁሉ ነገር ጠብቃ ነው የምታኖርሽ። ይሄ ማብላት፣ ማጠጣት፣ መንከባከቡ ምናምን ያው እናት ስለሆነች የሚሰጣት ነገር እንዳልሆነ ሆነ ሆኖ ማማከር አለ፣ ማስረዳት አለ፣ መምከር አለ። ብዙ ነገር ብቻ ለእናት እንጀከራት ያጥረኛል ነው በተለይ የኛ የኢትዮጵያውያን እናቶች የተለዩ ናቸው። ተርበው የሚያበሉ አይደል ተጠምተው የሚያጠጡ ታርዘው የሚያለብሱ ናቸው። እና እናትሽ ከአንቺ ምን ትጠብቃለች ወይንም ምን ትፈልጋለች? እኔ እንጃ። እኔ እንደማስበው እናቴ እኔ ራሴን በመቻል ብቻ ከማንም በላይ ፕራውድ የምትሆነው እናቴ ናት። እና እናትሽ እኮ ከአንቺ ምንም አትጠብቅ? አንቺ ትልቅ ሆነሽ አድገሽ ጥሩ ነገር እያረቅሽ ስታይሽ እናትሽ ሁሌም ደስተኛ ነው። ኢቨንስ ምንም ባታረጊ ራሱ እናትሽ ደስተኛ ናት፣ ስለአደግሽ ስለምታይሽ ኤቭሪ ታይም በቃ ልጅ አለኝ ማለት ራሱ በጣም ትልቅ ነገር ነው። ብዙ ነገር ነው የምጠብቀው እናቴ ከ ስለዚህ ለእናትሽ ፍቅርሽን እንግለጭላት። እናቴ በጣም ወድሻለሁ። ላይክ መውደድ ስልሽ ኖርማል ሰው እንደሚወደደው አይደለም፣ ላይክ የማይነገረው መውደድ ማለት ነው። እና አመሰግንሻለሁ፣ ስለወለድሽኝ ስላሳደግሽኝ አመሰግናለሁ። ምንም ባላረግልሽም የምትፈልጊው ነገር ሆኖም ይሆን ይችላል አይደል? ነው ቻ አመሰግንሻለሁ እናቴ፣ ስለወለድሽኝ፣ ስላኖርሽኝ፣ ስላመንሽብኝ ሁሉንም አመሰግናለሁ። የእናቶች ቀን ነው። የእናት ቀን በእርግጥ በአመት አንዴ መሆኑ ያሳዝናል። ግን በአመት አንዴ ሳይሆን ሁሌም የምናስባት አለ፣ ግን ተመጦ አንድ ቀን አላት እና ለእናቶች ቀን እንኳን አደረሰች በያት። በዛ እናቴ፣ ውዷ እናቴ፣ አለም ትባላለች የኔ እናት። እወድሻለሁ፣ ዘላለም ኖሪልኝ እናቴ አለችኝ እያልኩኝ የምትኖሪበት ዘመን ሆነች። አመሰግናለሁ፣ አመሰግናለሁ። እኔም ስላገኘሁሽ ደስ ብሎኛል የኔ ቆንጆ እናትህ ሀብታምም ትሁን ድሃ፣ ሩሩም ትሁን ኃይለኛ የእናት ልብ አንድ ነው። በተለይ ደግሞ የኢትዮጵያውያን እናቶች ስለዚህ ለመላው የኢትዮጵያውያን እናቶች መልካም የእናቶች ቀን እያልኩኝ እኔም መልካም ምኞቴን እገልጻለሁ። ቀጣይ ሰዎችን ደግሞ እናናገር። ፈቃደኛ ስለሆንሽ አመሰግናለሁ። እንታወቅ። አረጋሽ ይባላል። ልጆች አሉሽ? አንድ ልጅ አለኝ። አሁን እሱን ሼር አድርግልሽ። እናትነት ላንቺ ምንድን ነው? እናት ነሽና፣ ምን ማለት ነው እናት ማለት? በእናት አፍ እናትነት ማለት ለልጁ ሁሉን ነገር በቃ የሚፈልገ ሁሉ ማሞላት እና የሚፈልገ ሁሉ ፍላጎቱን በትምህርቱ በሚጎ በምኖ ላንቺ ማድረግ እያለብሽ ሳታደርጊ ለልጅሽ ያደረግሽው ነገር አለ። አርጋለሁ እሱ ሳይጠግቦ እኔ አልበላም። ሰው ሰጠኝ እንኳን ለሱ እንትን ብዬ በቃ ቤቴ ምናምን ነገር ብዬ አዳልቼ ንት ምለው ነገር አለ። የእናቶች ቀን ነውና እንኳን አደረሰሽ። መልካም የእናቶች ቀን እንኳን ሁላችሁ እንኳን አብሮ አደረሰ። አመሰግናለሁ። በተለይ የኛ የኢትዮጵያውያን እናቶች ሳይበሉ የሚያበሉን፣ እነሱ ተጠምተው የሚያጠጡን፣ ታርዘው የሚያለብሱን፣ አብዛኛዎቻችን አስቸግረን በጣም በብዙ ከባድ ፈተና ውስጥ አልፈን እናቶቻችን ዛሬ ለዚህ አብቅተውናልና ክብር ለእናቶቻችን እላለሁ። በድጋሚ በድጋሚ መልካም የእናቶች ቀን፣ ክብር ይገባቸዋል። ካደኛ ስለሆንኩ ካመሰግናለሁ። እንታወቅ፣ ማቴዎስ ይባላለሁ። እናትን በአንድ ቃል ግለጻት። እናቴ ማለት የኔ ውድ ስጦታዬ ነች። እኔን ወልዳ አሳደገች። እናትን በጣም እወዳታለሁ፣ አክብራታለሁ። እንኳን ለዛሬው ቀን አደረሰች እላታለሁ። እናት እንዴት ነው ያሳደገችን? በጣም አስተምራ፣ ተቸግራ፣ በጀርባ አዝላ በክብር ነው ያሳደገችልኝ። ስለዚህ ለእናቴ በጣም ትልቅ ክብር አለኝ። እናትን ወዳታለሁ፣ እንኳን አደረስሽላታለሁ በድጋሜ። እኛም ለእናት ረጅም እድሜና ጤና ይስጥልን። ስማቸውን በዚህ አጋጣሚ ገልጸህ እናቴ እወድሻለሁ፣ መልካም የእናቶች ቀን በላት። እሺ እናቴ አበበች መኩሪያ ትባላለች። እንኳን አደረስሽ ብላታለሁ። አመሰግናለሁ። ስለ እናት በርካታ ዘፈኖች አሉ፣ ጽሁፎች አሉ። ከዛ ስር ግን ልቤን የገዛውን የተወሰነውን ነገር ልበልላችሁ። ይህንን መረጃ ቲክቶክ ላይ ሲዘዋወር ነው ያገኘሁት። እናትህን ድምፅህን ከድምጿ በላይ ከፍ አታድርግ ይላል። አጉል ክርክር አትከራከራት፣ እሷ ሳትጨርስ አትናገር፣ በስሟ አትጥራት፣ እማይ ይበላት። ፈቃደኛ ስለሆንሽ አመሰግናለሁ። እንታወቅ፣ ቤዛዊ ትባላለች። እማቴ አበበች ትባላለች። በጣም ነው መወዳት። እንኳን እናተ ደስ አለሽ ለዛሬው ቀን። እናትሽን እስቲ ባንድ ቃል ግለጫት። ከመውደድ በተጨማሪ እኔ እንጃ ቃላት ያጥረኛል በጣም ነው መወዳት ብዙ አመት እንድኖር እፈልጋለሁ በጣም ነው እናትን መውዳት እንዴት ነው ያሳደገችሽ እኔ እንጃ ብዙ ውለታ አለባት ስለዚህ የምለውን አላውቅም ቃላት ያጥረኛል የምለው ነገር አጣው በጣም ነው መወዳት እናቴ ነው እናቴ እንኳን ደስ አለሽ ለዛሬ ቀን እንኳን አበቃሽ ለማለት እፈልጋለሁ ስለዚህ ወይዘሮ ከሊት ብለሽ ስሟን ጠቅሰሽ እንኳን ለእናቶች ቀን አደረሰሽ፣ ቤትና ፍቅር ሽን ግለሽ አለ። እሺ ወይዘሮ አበበች እንኳን ለእናቶች ቀን አበቃሽ። እንኳን ደሳለሽ ለዚህ ቀን ስለደረሽ በጣም ለመውደሽ ይበቃል። አመሰግናለሁ። እግዚአብሔር ይስጥ። እንቅልፋ ሳትጨርስ አትቀስቅሳት፣ ለምክንያት ካልሆነ በቀር ፊት ለፊት አትቅደም። ባሪያ ለጌታው እንደሚተናነሱ ሁሉ ተናነስላት። ጸርታ ሳትጨርስ አቤት በላት። ከቤት ወጥተህ አትዘግይባት። በእይታ አታፍጥባት። በንግግርህ አትጋፈጣት። ፍቃደኛ ስለንሻ አመሰግናለሁ። ነታወቅ ስሜ ሀብታም ባላለሁ። እናት ማለት ላንቺ ምን ማለት ናት? እናቴ በጣም ሁሉ ነገር ይናት። በቃ ከእግዚአብሔር በታች ያለችኝ እናቴ ምን ብዬ ልግለጽ? እሺ እናት እኮ ምንም ነገር ናት፣ ሁሉም ነገር ተቸግራ ተጣምታ የምታሳድግ እናት። ለእኔ በጣም እኔ በቃላት ራሱ መግለጽ ያክጠኛል። ያንቺ እናት እንዴት ነው ያሳደገችሽ? ያው እናቴ ክፍለ ሀገር ነው እኔ ተወልጃ ያደግኩት። በጣም በቃ ተሰቃይታ ነው ያሳደገችኝ፣ ተሰቃይታ ነው ያስተማረችኝ። በቃ እንደ ወንድም እንደ እናትም ሆና አሳድገኝ ለዚያ ያብቀታኛለች እናቴ። እወድሻለሁ ነው ምላት፣ ዘላለም ኑሪልኝ። የእናቶች ቀን ላይ ነው እና የምንገኘው በዚህ አጋጣሚ እናትሽን ስሟን ጠርተሽ አመስግኛት። እንኳን ለእናቶች ቀን አደረሰሽ በያት። እሺ እናቴ እንኳን አደረሰሽ። ጸጋዬ ጸጋ ነው እምትባለው እናቴ። እንኳን አደረሰሽ፣ በጣም እወድሻለሁ። እሺ ሺህ ዓመት ኑሪልኝ። እኔም ለእናትሽ ረጅም እድሜ ከጤና ጋር እመኛለሁ። አመሰግናለሁ። እኔም አመሰግናለሁ። በንግግሯ አትዘባበት፣ መላና ሀሳቧን አታናንቅ። ምክንያቱም እናቱ ላይም ትክክል ናትና፣ ሲጨንቃት አማክራት፣ ሲቸግራት ቀርበህ እርዳት፣ ስትታመም አሳከማት፣ ስትታረስ አልብሳት። ጉዳዩን ሁሉ ጉዳዬ በል፣ እቅድ ሀሳቧን ተካፈል፣ ከእርግማኗ ተጠንቀቅ፣ እሷን ከማስከፋት ፈጽሞ ራቃ። ቀስ ብለህ አስረዳት ፈቃደኛ ስለሆንሽ አመሰግናለሁ እንታወቅ እሺ አመሰግናለሁ ለአምሮት ጋሻው እባላለሁ እናትሽን በአንድ ቃል ግለጫት እናት ማለት ያው ህይወት ናት ህይወት የሚለው ቃል ይገልጻታል ብዬ አስባለሁ ያው ምን ማለት ነው እኔ ያለሁት እሷ በመኖሯ ነው ያው የእሷን የራሷን ህይወት ትታ ለኔ እየኖረችልኝ ነውና ህይወት ናት የሚለው ቃል ይገልጻታል እንዴት ነው ያሳደገችሽ ያው በጣም ብዙ ተሰቃይታል በጣም ብዙ ስራዎችን ሰርታ ማለት በአንድ ቃል የማይገለጽ ስራ ሰርታ የራሷን ህይወት ታ ለእኔ ነው የኖረችልኝ። እና ጊዜ ሰተሻት ታውቂያለሽ? ጊዜ የሰጥቻታለሁ ብዬ አላስብም። ያው እንዳልኩሽ ትምህርት ላይ ነበርኩኝ። ከዛ በኋላ አሁን በቅርብ ነው ስራም የተቀላቀልኩትኝ እና ጊዜ የሰጥቻታለሁ ብዬ አላስብም። የእናት ውለታ ያው ይከፈልም፣ በቀላሉ የሚከፈል ነገር አይደለም። ምንም ከፍያት አለው ብዬ አላስብም። አሁን አሁንም አረፈደ እድለኛ ነሽ እናትሽ በህይወት በመኖሯ ማለት ነው። እና ምን ታስቢያለሽ? ያው በቃ የሆነ የተቻለኝን ነገር አድርጌ ሰርቼ እናቴም፣ በትንሹም ቢሆን የእሷን ውለታ መመለስ ባልችልም፣ በትንሹም ቢሆን ትንሽ የምትደሰትበትን ነገር አድርጌ በቃ ብታልፍም አይቆጨኝም። አሁን የእናቶች ቀን ላይ ነው ያለ ነው እና ለእናትሽ እንኳን አደረሰች ቤት ስሟን ጠርተሽ፣ እናቴ መቤት ተከተል ትባላለች። በጣም ነው ስላሳደግሽኝ ብዙ ስቃዮችን አሳልፈ ስላሳደግሽኝ አመሰግናለሁ። ያንቺን ደስታ አይቼ ታል የማይቆጨኝ እና በጣም ወድሻለሁ እንኳን አደረሰሽ ማለት እፈልጋለሁ። ኑሪ። አሜን። ለእናትሽ ረጅም እድሜ ከጤና ጋር እመኛለሁ። ስላገኘሽ ደስ ብሎኛል። አመሰግናለሁ። እሺ፣ እኔም በጣም ደስ ብሎኛል። አመሰግናለሁ። በሚገባት ሁኔታና ቋንቋ ንገራት። ከምርቃቷ ተሽቀዳዳለች። ዓላማህን አትደብቃት። በተለይ ደግሞ የምናቅዳቸው ነገሮች ለእናቶቻችን ብናማክር ስኬታማ የመሆን እድላችን በጣም ቅርብ ነው ማለት ነው። እሷ ሳትቀመጥ አትቀመጥ፣ ይህን ሳታረቅ እሷን ብታጣት ግን ጸጸቱ በቁምህ ይገድልሃል። ይሄ በርካታ ለእናቶቻችን ከተጻፉ ጽሁፎች ውስጥ የገዛኝ ሀሳብ ነው። እኔም በዚሁ አጋጣሚ እጅግ በጣም ለምወድሽ ለምሳሳልሽ ለውዷ እናቴ ወይዘሮ ተስፋነሽ ገብሩ ረጅምን እድሜ ከጤና ጋር ፈጣሪ አብዝቶ ይስጥሽ። እጅግ በጣም ወድሻለሁ። ለመላው የኢትዮጵያ እናቶች በሙሉ መልካም የእናቶች ቀን ረጅም እድሜ ከጤና ጋር እመኝላቸዋለሁ። ፈቃደኛ ስለሆን አመሰግናለሁ። እንታወቅ ስሜ አሚና ይባላል። አመሰግናለሁ። እናት ማለት ላንቺ ምን ማለት ናት? እናት ማለት በቃ በዚህ ምድር ትልቅ ጸጋ ነው። እኔ አንቺ እናት ነሽ? አይ፣ አይደለም፣ እናት አይደለም ልጅ ነኝ። እና ወደፊት እናት ስሆን እናቴ ብሆን ደስ ይለኛል፣ እሆናለሁ። ስለዚህ እናትሽ እንዴት ትገልጫታለች? ወይ እናቴ በጣም ያው፣ የሁሉም እናት በዚህ ምድር ላይ ቀላል አይደለችም፣ ግን የእኔ እናት ደግሞ ትለያለች ብዬ አስባለሁ። ማለት በችግር ውስጥ ሁና ያሳደገች የእናት ናት። ያለአባት ያሳደገች የእናት ናት። ና እናቴ በጣም ወድሻለሁ። ረዥም እድሜና ጤና ሰጥቷት ሙሉ ባልችድም በቃ ዋጋዋን ብከፍል ደስ ይለኛል። በተቻለ መጣ ከፊታችን የእናቶች ቀን ነው ወይም አሁን ያለንበት የእናቶች ቀን ነው። ና ለእናትሽ እንኳን አደረሰሽ፣ በስሟን ጠርተሽ አመስግኛት። እናቴ አማካል ከበዴ ትባላለች። እናቴ ማየ ኡሚ ወድሻለኝ። እንኳን አደረሰሽ። ረዥም እድሜና ጤና ይስጥልኝ በቃ በእድሜ በህይወት ኑረሽልኝ በቃ ያንችን ውለታ ጨርሼ መክፈል ባልችል እንኳን ግማሽ ነው እንዲከፍልሽ እድሜሽን ያርዝምልኝ፣ ይላሉ። እኔም ለእናትሽ ረጅም እድሜ ከጤና ጋር አመሰግናለሁ። ዛሬ እናትም ልጅም ሆኜ ነው ይህን መልእክት የምነግራችሁ። እናት ስትሆኑ ከልጅ ምንድን ነው የምትፈልጉት ነገር የሚለው ለማወቅ ቅርብ ናችሁና፣ እኔም እናት እንደመሆኔ መጠን ከልጆቼ የምፈልገው ጊዜም ብቻ ነው እውነት ለመናገር። ስለዚህ ለእናቶቻችን ጊዜ እየሰጠን፣ ጊዜ እንኳን ብናጣ ደውለን እንዴት ነሽ እናቴ ኑሪልን እንወድሻለን እያልን መልእክት ብንተውላት፣ አለሁልሽ ብንላት ለእናታችን ትልቅ ተስፋ ነውና፣ እስቲ ሁላችሁም ዛሬውኑ ለእናታችሁ እየደወላችሁ ቆንጆ የሆነ ጣፋጭ የፍቅር ቃልን ግለጹላቸው፣ ስጧቸው፣ እድሜያቸውን ጨምሩላቸው። እኔም ለእናቴ ወይዘሮ ተስፋ ነሽ ገብሮ እወድሻለሁ፣ የኔ ውድ እናት ኑሪልኝ እላለሁ። ለኢትዮጵያውያን እናቶች በሙሉ እንኳን ለእናቶች ቀን አደረሳችሁ። በድጋሚ መልካም የእናቶች ቀን።